ጂጂ ሲጀመር አትጠፋም፣ መቼም አትጠፋም፣ አሁንማ አትጠፋም። ግን በነበረው ጊዜ ያዋጣ ነበር። በሚያዋጣ መንገድ ከሄድኩኝ እኔ በተንኮል ብሄድ ጂጂን መለጥለጡ ያዋጣኛል። መሳሳ አገኛዎች ብኝ ግን ነው አያስፈልግም። አንዳንዴም አድርገዋል። አሁን በአንቺ ተጣልተናል አለ ለእነ አማንዬ። እንደዛ ስትሳይ መቤቴ ምስክሬ ሌላ ነገር በሙሉ ተረሳው። ከአንዳንድ አንድ ረሳ። እኔም የፈለገ ነገር ይሁን ኬኳ ትባረክልሽ። አሁነ ድገሚ፣ እድሜ እየሄደ ድገሚ ድገሚ። እውነቴን ጊዜ ካመለጠ በኋላ ምነው ሁለት፣ ምነው ነው ሶስት በሆነልኝ። አይሰራም፣ ቶሎ ድገሚ። ከዛ በኋላ እኛ እንደርሳለን፣ እንጨቃጨቃለን። ልጆች አብረው ሲያድጉ አብረው ሺህ ትሆን ሺህ ትሆን

ስለማደርሽ ችግር የለብኝ እኔ ችግር ያለብኝ በጣም ኦን ፐርፐዝ ቤተሰብ ላይ የሚደርስ ሰው ምን ያህል ደካማ ሰው እንደሆነ ያሳያል አያቋቸው አያቋቸው ምንም የፈለጉትን ማውራት ይችላል አሁንም ቤተሰብ ጋር አትድረሱ አቅም ከሌለላችሁ አትጀምሩ ሰው እኔ ሶሻል ሚዲያን የቆረቆርኩ ሰው ነኝ ለአበሻ መሞከር መብጣችሁ ስህተት እሰራለሁ። አብሶሉሊ ግጥም አድርግ፣ ይሰራል ይሰራል። በስህተቴ ደግሞ እላሳለሁ፣ ዝም የሚለኝ የለም። በስህተቴ እያወጡ ነው የሚያሰጡኝ፣ አይሞቀኝ አይበርድ። ስለዚህ አሁንም የምናገረው ምንድን ነው፣ ደካማ ስትሆኑ፣ ተንኮለኛ ስትሆኑ የሚጠቅም ነገር የለም። ስህተቶች ይሰራሉ፣ ስህተቶች ይታረማሉ። ነገሮች እንትን ይላሉ። ቤተሰብ ጋ ምናምን ከተሄደ በኋላ ስቱ ላይት አትሄዱ ቤተሰብ ጋ ቀጥሉ አሁን። ትልቅ ፋውል። ብዙ ሰው እኔ አማኒ ና ማያየን በጣም ሚሊየንስ አበሻ ወዷቸዋል። ስለዚህ ሮማን የወደቅሽው በዛ ዩደዋል። ለእኔ ብለው አይደል ለእኔ ብላ ቢሆን እርግጩን አብራሽ ስትረግጠኝ ነበር። በልጆች ስትመጪ ግን፣ መጡብች፣ መጡብች። የእና የአንቺ ደጋፊዎች መጡ። እኔ ምንድን ነው ያልኳት? አደራ አልኳት፣ ኤልሹን አደራ። ሮማን እንዳታገኝ አልኳት።

በመልክ ሁሌ እምላለሁ ሊያ ቆንጆ ይሄዳል። አሁንም እምላለሁ፣ በፊትም እምለው ነው። ምንም የምክደው ነገር የለም። ያየሁትን አልክደው። በመልክ ምንም ያንሳልጅ አይደለችም። እንደ አመሏ ምላሳላት። ከዛ አገስ ያበሻ ሴት አንተ ና ምላሳ ሚያረክን አንተ እኮ ነው ምላሳ ያስተማርክን። እየሰደብክ አሳድገህን። እንዴት ነው እንዴ? ስሙ እየሰደብክ ላስላስ ያስፈልጋል። ለምን መሰለች ጀርመን እብድ ታስሮ ተፈቷል። ዱባይ እብድ ታስሮ ተፈቷል። እነዚህ ማን ያስታክስ ማን ያስታክስ? እስቲ አንቺ በምታውቂው ቋንቋ ለወንድ ብር የሚለቁትን ትንሽ በሚገባሽ ቋንቋ አንቺ አሁን አረብ ሀገር ኖረሻል፣ ሰርተሻል፣ ምን ብለሻል? ለወንድ ጫፋ የሚልቁትን ምን ትያለሽ? እኔ በጎች ብያቸው ተነስተውብኛል። እባክን፣ ሰሞኑን ይሄ ነው ትልቁ ችግር። ፎቴ እየተዘቀዘቀ እየተሰደብኩ ነው፣ ለራሴ በጎች ብያቸው። አይ በጣም ነው የምታሳዝኑ ምታሳፍሩት። እውነቴ ነው ማለት ሴቶች ሆናችሁ እናት እያለች ወንድሞች እያሉች ስንት የሚረዳ ወገን እያለች ለጎረምሳ የምትቀልቢ ሴት ጤነኛ ትመስል። እውነቴ ነው ና ጤነኛ ትመስል። የለፋችሁትን ሴትን ልጅ ቴክ ኬር የሚያደርግ እንጂ ወንድ ወንድ ልጅ ሴትን ቴክ ኬር አታደርግም። የትኛው ማለም ላይ በየትኛው ማለም ሰምተንም አይተን አናውቅም። ለምን እንደሆነ ግራ ነው የሚገባኝ። ለምን አትቀይሩ ያንን ማለት ፈልጋለሁ። እና ከዛ ውጪ እንዳልኩሽ በልጆች ያንን ስላየው ግን አብሬሽ እንደማልበላ እነግርሻለሁ። ከዛ ውጭ ግን ታርቀናል። አብሬሽ እንደማልበላ እኔ ስበላለሁ። እንዲ ስታስበ ቀድሞ ምግብ እኔ እኮ ብያለሁ። የሶሻል ሚዲያ ሰው ላልበላ አብሬ

ልክ ስታልፍ ወይኔ ኤልሹን ትመስላለች ስል ናት። አረ ኤልሻዳይ እንደዚህ ቆንጆ አደለች ማለች ሲወራ ሰምታ ማለት ነው ሚዲያ ላይ። ከዛ ጓደኞቿ ሊያ እየጠራች ነው አሏት። ከዛ ሊያ ብላ ስትመጣ ደነገጥን ማርያምን። በጣም ቆንጆ ናት፣ ያውም ቱታ ለብሳ ምናምን የሆነ ጋው ለብሳ ምናምን የመጣችሁ ተኳኩላ እንኳን አደለም ዛሬ። እንደውም ተኳኩላን የመጣችው ጥሩ መረጃ ነው ለእኔ። ይሄ ኤልሻዴ ኤርሻደ ቆንጆ ናት ስል አሽሙር ይጣልብኛል። አሁን ደግሞ በአካል ሳገኝ ምን መሰለሽ አንዳንዴ ምንም ብትይ፣ በአሁን ሰዓት ምንም ብትይ የእኛ ሰው ው ድምፅሽ ከተሰማ ወይም ደግሞ አንቺ የምትዩ ነገር እንትን ከተባለ ይቀይሩት፣ ይዘውሩት በዛ ኔ ነው ፌመስ መሆንሽን የምታውቂ አንቺ ኤልሹ። በሙሉ ወደ ኔጌቲቭ የሚወስዱ ሰዎች ከመጡ እየፈመሸ ስለዚህ ለኤልሹ ዘፈኝ ይላታሉ። ቀላል የበርዝ ዲዋ ጊዜ አለቀስኩ ነው የሚባለው፣ አለቀስኩ ነው የሚባለው። ይቅር ይበላችሁ ዮናስ። ኤልሹ ላይ እኮ ይሻፍላል። በጣም ነው ወዳት። ስቅስቅ ብለሽ አልቅሽ ስቅስቅ ብለሽ ኤልሹ ቆንጆ ልጅ ናት። ባህሪዋንም ወዷል። ደግሞ ትምሩ ናት እንዳንቺ። ከጨናጩ አላቆመች። ይሄ ልዩነት አለ። ከጨናጩ እንዲያቆምኩት የግዴታ በቃ ጨናጩን ያቁም ማለት በቃ የግዴታ። በፈለግሽ ከስታች ጫን ጻፊልኝ ጽፊያትን፣ ማየሽ ለዛ ነው ልዩነት ያለ እና ያስተምራለች ተስተምራለች እና እንደገና ያንችም ጥሩ ባህሪ አለ። ጥሩ ባህሪሽ ምንድን ነው? ደግነሽ፣ እሱን አሏሽ መልክ አለ። ደግነሽ ምላሷን ግን ምላስ ሰንበር እየበላች ነው መሰለኝ። ምናልናት ግሬስ ነው የሚባለው ይሄ ግርማ ሞገስ ፌስቡክ ላይ ነበረ እንዴ ፌስቡክ ነበረ እን ቬሮኒካ እንዲያውም ስታመሰግናት ሌሎች አላትም ሲሉ ይበረነው ይባላል ታወቀው ሊያ ነበረች ሌላ ሰው አልነበረ ማንም አልነበረም ከአረብ ሊያ ብቻ ነበረች እንዴት እንዳሸቀበጡ ምግብ የበለንበት ቦታ ሊያ ተመችሽ? ምን እንቀይር እንዳላቸው አየሽ አይደለ? አይ ኖ አሁን ሰው ብዙ ነገር ይላል፣ ግን በጣም ጣፈጠሽ። ያው ብዙውን የምትበላው እሷ አትሆንም።

ታቀዋለችታውቀዋለች ልክ በመብሏ ስለሚናድዱ የሚገቡ ለመሳደብ ብለው መቶ ሁለት መቶ ይገባሉ። ቁጭ ብላ ሁለት መቶ ቪዩ በነጻ ተገኝቶ። አያውቁትም ብዙዎቹ ስለማያስተውሉ ቪዩን። ለዛ እንጂ ኖርማል ነገር ነው። ግን ያቺን እጣኗ ምናምን ደም ፍላት ለሚይዘው ገብቶ አይደል እሷ በአንተንም ደም ፍላት አስይዛለች እጣኗ ሉቺ ምናምን ሆኖ አንድ ላይ እጣን እያጨሱ ሲረግጡ አለቀስኩ። ልጅ ጋር ፍቅር ነን እና አለቀስኩኝ።

ሲጀመር ምንም አትበሳጩ። የሰው ልጅ ይጣላል፣ ይታረቃል፣ ድጋሚ ይጣላል፣ ይታረቃል። የደበረኝን ፓርት ነገርኩት፣ የደበረውን ፓርት ነገረኝ፣ አለቀ። ምንድነው አሁን የምትናደዱት? ለምትናደዳለን። ሰይጣን ከነገ ጀምሮ ይታሰራል ጋይስ። ስለዚህ አይ፣ እና ለዛ ነው እንጂ ያን ያህል ነገር የለም። እዚህ ቦታ የሚባል ነገር የለም ለማብሸቅ ነው። ዝንቢያቸው ቴንኪዩ የኔ መራው ለማብሸቅ ነው። ችግር እኔ ነገርኩ፣ በግልጽ ነገርኩ። ጂጂኪያ ከሆን ብዬ አደለምኩ በቀት ለማናደድ እሷን እኔ እግዚአብሔር ነግሬ ያለዋ ሆዴ ቀይ ይሁን ጥቁር ይሁን እኔ ሆዴ ጋር አልተገናኘንም። ሲጀምር አላገኘትም፣ ግን በቀ እንዳገኘት አድርጌ ቆንጆ ካራክተሪን ሰርቼ ድርሰቴን ተበንኩት ሚዲያ ላይ መጥቼ፣ ጎበዝ ነሽ። በቃ የምፈልገው እሱ ማናደድ ነው። ስለዚህ ናገኘው ማለት አንተ፣ በዛ ሰዓት አንተ ስታስበው፣ ሮማን እኮ ገና እንደገባች ነው። በማግስቱ ወጣ። ኬኳን የሰደበቻት በማግስቱ ገባች። ምን አርጋ ያንቺን ልጅ የእኔንም ልጅ ኮቲዝም ብላታለች። ብራታ ነጭ ኮኬ ኳል ብራታ ነጭ። ይሄንን የምትለው ማረፈልስ ታውቂያለሽ አይደለ? እመቤቴ መሰግሬ እህቷ አለች እንደዚህ የሆነች በቪዲዮ መጠራቻት ኢትዮጵያ ስትሄድ ሰላም ብላ አንድ ቀን ያሳየቻት እሷ ናት። እሷን እንደዛ እያለች ነው ያደገችው። እርግጠኛውን ነው ምለ እሷን እየሰደበቻት ነበር ያደገችው። ዳስዋ የእሷ እንደዛ ኦቲዝም የሆነች እህት አለቻት። በሚያሳዝን ሁኔታ እግዚአብሔር ይጠብቃል። ልጅቷ እንደዛ እየሰደበቻት ግን አድጋለች ልጅቷ በፈለጋችሁ ታስ። ለዚህ ነው ያንን ነገር እያንዳንዱ የሰዎችን ልጅ የምትሰድብበት ያ ሰው ያለውን ነው የሚሰጠው መልስ። ለዛ ነው እንጂ አሁን የሊያን ልጅ በእንትን እራሷ እና በመልክ ራሷ እናቃት። ወቅት ስታረግ ፊቷን ሸፍና ምናምን ታሳየናለች። ተባረክልሻ አሁን ምምለው እግዚአብሔር እግዚአብሔር ይጠብቁ ልጆች ወደፊት የምትጨምሪውን ካለ ይጠብቅልኝ አንዳንዴ ግን የምንማርበት አለ ሶሻል ሚዲያ ያጠፋ ነው ይቅርታ ተባብለ የምናሄድበት እንኳን እኛ የተገዳደሉት አብረው ሲጋራ ነው የሚያጨሱት አባት አብረው የተሸሸሙ ሲጋራ ነው የሚያጨሱት እንኳንኛ እኛ ታራ ንግግር ለተነጋገ ነው ቢዴ ግን በልጆች ለመጡ በጣም ብዙ ጊዜ ብዙ ጊዜ በልጆች ለመጡ መርስ የለን በጣም ክፉ ነኝ። ቀን ጠብቄ የማደርገውን አደርጋለሁ። በልጆች አትምጡ። ዮኒ ማኛ ብለው ከስር ይስቃል በኮመንት አይደለም። በነገራችን ላይ ዮኒ ማኛ እኔ በቴክስት የምሳደበው በታች አንድ ሰው የለም ግደሉ። አልወድም። የምጠላው ነገር ነው። ከስር ዮኒ ማኛ ብለው የትም ቤት ላይ ቢሳደበው እኔ አይደለሁም። መመቤቴን አላረገውም። አልወድም። አይመቸኝ

ስ አንድ ትንፍሽ ትበል ዘቅ ዝቅ ነው ማን ታሙ እንደኔ የሚወደው ሰው የለም። እንደ ሞዴል እኔን መቶ በውስጥ የሚያደርቀኝ እሱ ነው። በእሷ ጉዳይ ታሙ ባይዘዊ ታሙ ሰው ሲነካኝ አይወድም። በጣም ነው የሚደብረው